ሰላም ጤና ይስጥልኝ። ውድ እህት ወንድሞቼ፣ ዛሬ በድጋሚ በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁት በነበልባል አቤል ወንድማችን እና በአፍቃሪ ብሎ በተከታታይ ባወጣቸው ቪዲዮዎች የራሴን አስተያየት ለመስጠት ነው። እስኪ ለማንኛውም እችን ቪዲዮ ትንሽ እንይና ተመልሰን ንምጣልስጥ። ለሰው ሐሳቢ ለሰው ክብር ያላት ከምንም በላይ ሰው የሆነች ሰው ነች። የትኛውም ወንድም የመኛት አይነት ሴት ነች። ከጊዜያቶች በኋላ ከዚ ግን አንዳንድ የባህሪ ለውጦች እንሱ አለያዩባት ነበር። ሴትዮዋ እኮ እንደዚህ እንደዚህ ነገር ታስቀዳኛለች። ምንድን ነው ስለው የእንስሳት ሐኪም ናቸው፣ እንስሳት ታክማለች። እና የእንስሳት ሐኪም ስለሆነች ለዛ ነው። ከዛ ደላላ ወዲያው እንደውም ሴት ስጠይቀው አይ አንዳንድ እኮ ወንጀል ናምን በወንጀል ናምን ነገር እንደሰቡ ሲጎዱ ሐኪም ቤት መሄድ ሳይችሉ ሲቀሩ በቃ እዚህ መጥተው እንደታክማቸዋለች እንደ ትብብር ነው እንጂ። ይሄ ቪዲዮ በጣም በእውነት ነው የምላችሁ፣ በጣም የሚከብድ በጣም የሚከብድ በጣም የሚያስፈራ ቪዲዮ ነው። የዚች ልጅ ሁኔታ ምንድን ነው? ተግባሯ ምንድን ነው? አላማዋ ምንድን ነው? በጣም ይከብደኛል እንደ ሰው ምን አይነት ነው የምታስበው ብዬ በጣም ተጨንቄያለሁ። በእውነት ነው የምላችሁ። ለቤተሰቦቿ የማትሆን ግን ለአገር የማትሆን የተማረች፣ በጣም እርግጠኛ ነኝ በጣም ደህና ጭንቅላት ያላት ሰው በዚህ ደረጃ ርካሽ የሆነ ዝቃጭ የሆነ አገርን የሚያጠፋ ወገንን የሚጎዳ ተግባር እየሰራች መሆኑ ሳቅ በጣም በእውነት ነው የምላችሁ። ከልቤ ነው የተሰማኝ። የእህቷን ታሪክ ስትሰሙ ያደረገችው ነገር ደግሞ ይሄ ጉዳት የደረሰበት ሰው ወይም ደግሞ ከአቤል ጋር ስትነጋገር ያላት ለስላሴዋ አነጋገሯ በጣም ነው የሚገርመው። የእባብ ቆዳ ሲያዩት ያምራል፣ አይደለም ቆዳው ያምራል። እንደዛ ነ የተሰማች እቺ ውስጧ አባብ ቆዳዋ የሚያምር በጣም በጣም የሚከብድ የሚያሳዝን፣ የሚያናድድ ሁሉን ነገር ነው ይሄ ቪዲዮ። በእውነት ነው የምላችሁ፣ በቃ መቼም በስልካችን በዘንድሮ የማያሳየን ጉድ የለም። ሀገራችን ላይ የሚፈጸመው የሚደረገው በእውነት ነው የምላችሁ። ይሄ ነገር ድሮ ነበረ ወይስ አሁን የመጣ ነው የሚለው ነገር ጥያቄ ሁሌም ከጭንቅላት ያለ። ወደ ውጭ ለመውጣት እያላችሁ እራሳችሁን ለጉዳት አትጣሉ፣ በእውነት ነው የምላችሁ። በውጭ ቢሆን ሁሉ ነገር ሁሉ ሰው ደርቶት አይደለም የሚኖረው። ይው ተመልከቱ እንግዲህ ይሄ ሁሉ ወጣት የሰበሰበችው ምን ላይ ነው ያለ? ምን ላይ ነው የደረ? ምንድን ነው ህይወታቸው? በህይወት ካሉስ ምንድን ነው የሚጠብቃቸው? ይጣራ። ይሄ ነገር በእውነት በጣም የሚያሳዝን ነገር ነው። አሁን ነገር እየተደረገ ያለው ኢትዮጵያ ላይ በጣም የሚያሳዝን የሚያሳፍር ነው። እንደ ዜጋ ደግሞ ያሳዝናል። ወንድሞቻችን እንደዚህ በእንደዚህ ደረጃ እየተጎዱ መሆኑን ሳቅ በጣም ነው ያሳዘነኝ። ምን አይነት ቅጣት ተቀጣ? ይሄ ነገር ሁሉ ያልፋል። ያደረገችው በሰው ልጅ ያደረሰችው ጉዳት በምን ቅጣት ይተካል? በምን ቅጣት በምን ቅጣት ይሄ ይካሳል? በምንድን? በምንም አይካስም። እቺናት አንድ ልጇን ዘር ማንዘር ሳይጥል ላይ ጥልላት ያስቀረችው አንድ ልጇን ሌላ ልጅ እንዳያይ ያደረገችው እች ምን አይነት ሰው ናት? ምን አይነት ሰብዓዊነት የጎደላት ሰው ናት እንዴ! መማር እንደዚህ ከሆነ አለመማር ይሻላል። መማር ራስ ለሌላ ሰው የማይተርፍ ከሆነ ምን ዋጋ አለው? እች ሴትዮ ምንድን ነው የምታስበው? ምን አይነት ህይወት ነው? ምን አይነት እንቅልፍ ነው የምትተኛው? እህቷ እዛ በኮሳሳ ቤት ኖሯ እሷ ቤደላት፣ ምንድን ነው ህይወቷ? ምን አይነት አይምሮ ነው ያላት? ወንድሞች በጣም ያሳዝናል። እች እናት በጣም ታሳዝናለች። የልጇን ልጅ አያለው ተስፋ ያለው ስትል ልጇን ፓራላይዝ አርጋ ቁጭ አርገችላት። የዚህ ሴትዮን ባ ሴት ያደርሳታል። እችን ልጅ እንግዲህ እንዳያችሁት ይሄ ቪዲዮ የሶስት ቪዲዮ ተከታታይ ያቀረበው ነው። የመጀመሪያ ያቀረበው አቤል ከፍቅረኛ አካላት ሄለን ወይም ስናይት ማን እንደሆነች ባናውቅበት፣ ትክክል ዶክተር ነች ግን የተናገረችው ንግግር በጣም ግራ ገብቶኛል እሱም ለነገሩ ተጠራጥሯ ስለሆነ ነው ይህን ነገር ያደረገው ስልኳን እንዲነካ ያልፈለገችበት ምክንያት ያቀረበችለት ምክንያት በጣም የሚገርም ነው እንዳለችው እንደሰማችኋት ከሆነ ስልኬ ስልኬን የሚነካብኝ ሰው አልወድም አለች እንግዲህ መደባበቅ ከሌለ ምን ችግር አለ? ለምታፈቅሪው የሚያፈቅራት የተወሰነ ነገር የደበቀችው ነገር ከሌለ በስተቀር ስልክ የሚያስደብቅ ነገር የለም። እንግዲህ ባሌ ለወደፊት ባሌ ልጆች አባት ብላበቅ ለምታስበው ማለት ነው። ግን እሱ ሲጠይቃት ምንድን ነው ያለችው? የታካሚዎችን ሚስጥር መደበቅ ስላለብኝ ነው አለች። የታካሚዎቿ ሚስጥር እሷ ስልክ ጋር ምን ያደርጋል? ይህ የግሏ ነው ስልኩ ግን የህክምና ሲታከሙ እንደሚመስለኝ ህክምና ሲታከሙ አንድ ሰው የዛ የህክምናው ያለበት ጉዳዩ ሐኪም ቤት ነው መቅረት ያለበት። ቤት ውስጥ እንዴት ሆኖ ይመጣ ይችላል? ዶክተር ብትሆን ግለሰብ ናት። በግለሰብ ደረጃ የአንድን ሰው ሚስጥር ስልኳ ለመያዝ ቀርቶ ማለት ነው። እና ይሄ የማይመስል ነገር የሰጠችውንትን ተቀባይነት የለውም። እርግጠኛ ነኝ እኔ ምናልባት የራሷ እራሷ ሀክም ቤቱ ቢሆን ምናልባት ሁሉን ነገር ስለምትቆጣጠረው እሷ ይዘዋለች ልንል እንችላለን። ምናልባት ያ ከሆነ ያም ራሱ ቢሆን በህግ የሚያስቀጣት ነው ይመስለኛል፣ አንድን ሰው የህይወት ታሪክ በግሏ ስልክ ላይ መያዝ ማለት ነው። ዞሮ ዞሮ ግን እቺ ሴትዮ በጣም የተደራጁ የእኛን እሴት የእኛን ማንነት ሊያጠፉ ያሉ ህዝቦች አሉ። በጣም በተደራጀ ሁኔታ ይሄ ነገር ዛሬ አይደለም ይሄንን ታሪክ የምንሰማው፣ በተደጋጋሚ አሁን በቪዲዮ እያየን ነው። ከዚህ በፊት አንድ ልጅ ነበረች ከአሜሪካ መጣ ሆም ብላ ተልካ፣ ገንዘብ እየሰጠች ልጆቹን ወደ ሌዝቢያንነት ይሄ ሴት ለሴት የሚሆን ወንድ ለወንድ እንደዛ አይነት ነገር ለመቀየር ሆም ብላ ገንዘብ ተሰጧት፣ ሴቶቹን ህጻናቶችን ወይም ደካማዎችን እያጠመደች ወደዛ አይነት የምታስገባ ሰምተናል፣ በሌላ ባላሳው ስም የተሰራ ቪዲዮ ላይ ማለት ነው። እና አሁንም ቢሆን ይቺ ልጅ የምትሰራው ከሌላ ሰዎች ጋር ነው የማስበው፣ ከሌላ ቡድን ጋር ነው። ግን ያ ቡድን በጣም በጣም መስመሩ በጣም ረጅም የሆነ በጣም በጣም የተደራጀ ትልቅ ወንጀል ነው እየሰራች ያለችው። እህት ወንድሞቼ፣ እኔ አሁን ማለት የፈለኩት ዋናው ምንድን ነው? ይህችን ልጅ ሰራተኛዋን ያስቀጠራት ደላላ ሌላም ስራ አብሯት እንደሚሰራ ነው የሚሰማኝ። ለምን መሰላችሁ? መጀመሪያ ልጅቷ ደም አይታ ስትጠይቀው ምንድነው ያለው? ዶክተሯ የእንስሳት ዶክተር ናት ብሎ አላት። የእንስሳት ዶክተር ናት ብሎ መልሶ ልጅቷን አባብሎ ከመልሳት በኋላ እንደገና ደግማ ደግሞ ሄዳ ሰው መሆኑን ካወቀች በኋላ ደግሞ ስትጠይቀው ምንድነው ያለው? አይስ በወንጀል የሰሩትን እዛ ሀገር ቤት ሄደው መታከም የሚያቅታቸውን በሰብአዊነት ነው የምታገለግለው ብሏል። ይሄ ማለት ምንድን ነው? ሰውየው ደላላው አብሯት ነው የሚሰራ እሷ በምታጠምድበት ወንዶችን ታጠምዳለች። በበለጠ ግን እንደዚህ ብዙ ፓስፖርት ሊገኝ የሚችለው በእነዚህ በደላላዎች በደላላው ምክንያት ነው ብዬ ስለማስብ፣ እነዛ ወንድሞቻችን የሄዱት እና በእንደዚህ አጉል ነገር ለሚገጥማቸው እያንዳንዳቸው ለቤተሰቦቻቸው በሕይወትም ካሉ ነፍሳቸው እንዲደርስላቸው። ይሄ እሱ አድራሻውን የሚያገኘው ልጆቹን ያቀረበ እሱም ነው ብዬ ስለማምን፣ ደላላው መያዝ መቻል አለበት። ይሄ ሰውዬ በትክክል ከእሷ ጋር እንደሚሰራ ያስታውቃል። ለምን ለምን ሰራተኛዋን ሁለቴ በራሱ በሚገልጽበት መንገድ ቀይሯታል፣ ሀሳቧ እንድትቀይር አድርጓታል። እና በትክክለኛ ይሄ እየሰራ ነው። እና አሁን እኔም ብላችሁ ምንድን ነው እኔም አስተያየት የምሰጠው ይህንን ነው። ለአቤል የደላላው ጋር ልጅቷ እንድታገናኘ ትኩረት እንዲያደርግበት አስተያየት ስጡት ይሄ ትልቅ ነገር ነው እነዚህ ይቺ ልጅ በእርግጠኛ ነው ሆስፒታል ስለምሰራ ብዙ ወጣቶችን ብዙ ሰዎችን ታገኛለች ግን በበለጠ ደግሞ እነዚህ ደላላዎች መስመራቸው ረጃቸው ረጅም ነው የሚያገኙበት መንገድ ብዙ ነው እና ወጣቶቻችንን እየሰበሰቡ ለአጉል ነገር የሚያደርጉብን ደላላዎች ስላሉ እነዚህ ደላላዎች ለእሷ የሚያቀርቡት ደላላዎች እያንዳንዳቸው ተመንጥረው የእጃቸውን ማግኘት አለባቸው ብዬ ላለው። በዛ ላይ ደግሞ እቺ ሴትዮ ተገኝታ ያደረሰችውን ወንጀል መቀጣጫ መሆን መቻል አለባት። ይሄ በቃ ይሄ ስር እየሰደደ ስለሆነ ትልቅ ቅጣት ተቀጣ። እያንዳንዱ አብሯት የሚሰራ ሰዎች ወንጀለኞች ራሳቸው ለፍርድ መቅረባት አለባቸው። ብዙ ወንድሞቻችን ተጠያቂ ናትና፣ እችን ልጅ የሚያውቅ ሰው ካለ ሁሉም ሰው በእንደዚህ በደል የደረሰበትም ሰው ካለ የሚያውቀው እንደዚህ ስኮላርሽፕ ብሎ የሄደ ሰው ወንድምህት ካላችሁ የምታውቁት ሰው ካለ ደግሞ ቀርባችሁ እስኪ ምን ላይ ደረሰዋል የሚለውን ነገር ማጣራት መቻል አለባችሁ። ዝም ብላችሁ መሄድ ውጭ መሄድ ስለተባለ ብቻ ፓስፖርት ምድገቡበት ማወቅ አለባችሁ። ብዙ አሉ፣ ብዙ ወንዶች ናቸው እንዳለ እዛ ላይ የሴት አላዩ የወንዶች ሳ ቤት የሚመጣ ሌላ ሰው ሳይ ታውቂያለሽ። ምን ይመጣል? ብዙ ሰው መኪና ትልቅ በጣም የሚያማምር መኪና ያላቸው ትልቅ ሰዎች እየነዱ ይገባሉ ወደ ቤት። አንዳንዴም ለጸዳ ስገባ ጠዋት ጠዋት ሲወጡ ምናምን አይቼዋለሁ። ደግሞ አይታይም መስተዋቱ በም ጥቁር ነው መኪናቸው እና ምንም አይታይም። ሰማችሁ እቺ እህታችን ስትናገር እሷ ጽታ ስትወጣ የሚገባ መኪና አለ። መስታወቱ የተሸፈነ እንደዚህ በጣም ቆንጆ ቆንጆ። ምናልባት እኔ እንግዲህ ይሄ የኔ አስተሳሰብ ነው፣ የኔ አስተያየት ነው። ምናልባት እቺ እንደዚህ በአምባሳደሮች በእንደዛ የነዛ መኪናዎች ናቸው፣ እንግዲህ የባለስልጣን መኪናዎች ናቸው ጥቁር ተመሸፍነው እንደዛ የሚሄዱት። ካልበለዛ ፖሊስ ያቆማል፣ መሸፈን አይቻልም። ትን ከኋላ ከፊት ለፊት ያለ መኪና እንደዛ ምነው የሚገቡት ቪዛም እንደልባቸው የሚያገኙት እነዚህ የውጭ ዜጎች በኤምባሲ ደረጃ የሚሰሩ ሰዎች አሏት ብዬ ነው የማስበው። ያው እነሱ እኛን ቅኝ ግዛት ስላልገዙን በሌላ መንገድ ቅኝ ግዛት እኛን መግዛት ይፈልጋሉ፣ እኛን አገራችን መጣል ይፈልጋሉ። እንደዛ ነው ብዬ የማስበው። ከዛ ውጭ ግን እንዴት እቺ ሴትዮ ይህን ያክል የኦፕራሲዮን ምንድን ነው የሚባለው የቀዶ ጥገና መሳሪያ በየቤቷ አንድ ቤት አይደለም፣ በየ ሁለት ሶስት ቤት ነው ያላት ነው ያለችው በየሄደችበት ያ መሳሪያው እንዴት ሌል ታገኘች አለች? እንዴት ልታስገባው ቻለች? በአንድ ግለሰብ ይህን ነው የምላችሁ። እነዚህ በኤምባሲ ደረጃ ያሉት ሰዎች አሏት የሚረዷት አሉ ብዬ ነው የምጠራጠረው። ከልጅቷም ከተናገረችው አንጻር እንደዛ ነው የሚመስለው። በእንደዛ መኪና የሚሄዱት በብዛት ስልጣን ያላቸው ወይም አምባሳደሮች፣ እንደዛ ቦታ ያላቸው ሰዎች ስለሆኑ ማለት ነው። ከስራዋም አንፃር መታወቂያ ብዙ የሚኖራት ትሰራለችበት የተባለው ሆስፒታል የማያቃት ምን አይነት ሰው ናት ይች ምን አይነት ሰው ናት ይች ሰው ተመልከቱ። ይሄንን ነው ምለው። በጣም የተደራጀ እኛን አገራችንን ለመጣል የተደራጀ ነገሮች አሉ። እነዚህ 66 የበሏቸው ምናምን የበሏቸው እ በሚበሏቸው የበሏቸው ግን ቤተሰብ እንደ ቤተሰብ መመካከር አለበት። ይህ ነገር ስር እየሰደደ ነው። አገራችን ሊያጠፉ የተነሱ ሰዎች አሉ ብዬን ማምነው ህዝቦች አሉ ብዬንማምነው ወገኖቼ። እስኪ እናንተ ስለዚህ ምን ትላላችሁ? የእናንተን አስተሳሰብ መስማት ፈልጋለውኝ። በተረፈ ስላዳመጣችሁን ከልብ ከልብ አድርጌ አመሰግናለሁ። በሌላ ቪዲዮ በሌላ አስተያየት እስክንገናኝ ለዛሬው በዚህ እሰናበታለሁ ባይ